ዜና ይስጥልኝ። ከድሬቲዩብ ሺ ወንዙ መላኩ ነኝ። የኢትዮ ሱዳን የየብስ ትራንስፖርት በ45 ቀናት ውስጥ ይጀምራል ተባለ። 1400 ኪሎ ሜትር ርዝመት ያለው የትራንስፖርት አገልግሎቱ ሲጀመር በአንድ ጉዞ 1800 ብር ወይም 90 የአሜሪካ ዶላር እንደሚያስከፍል ተገልጿል። ከአዲስ አበባ የሚነሳው አውቶቡስ በደብረ ማርቆስ እና ባህር ዳር አድርጎ በጎንደር መተማ ወደ ካርቱም እንደሚጓዝ ሲሆን ከካርቱም የሚነሳውን በተመሳሳይ መስመር የሚመጣ ይሆናል። በሁለቱ ሀገራት የጉዞ መስመሮች የፍተሻ ጣቢያዎች እንደሚኖሩና የአሰራር ስርዓታቸው ተመሳሳይ እንደሚሆን ነው የተገለጸው። በተጨማሪም ወደ ሀገራቱ ለመግባት ቪዛ አስፈላጊ መሆኑ ተገልጾ ተጓዦች አስፈላጊ የሆኑትን የኢሚግሬሽንና የጉምሩክ መስፈርት ማሟላት ይጠበቅባቸዋል ተብሏል። በኢትዮጵያ በኩል እንደ ሰላምና ስካይ ባስ ያሉ የህዝብ ማመላለሻ ባለንብረቶች ማኅበራት አገልግሎ አገልግሎቱን ለመስጠት የሚሳተፉ ሲሆን ሌሎች ባለንብረቶችም አስፈላጊ መስፈርቶችን ሲያሟሉ ወደ አገልግሎቱ መቀላቀል እንደሚችሉ ጠቅሰዋል ሲል የዘገበው ኤፍቢሲ ነው።